ሌላ ታማ ሆስፒታል ገባች። አብርሽ ደነገጠ። አብርሽ ደነገጠ። ጋይስ እኔን እኔን እኔን የሚያርገኝ የኔ ቁንጆ ማለት ነው። ሚኖሽ ነው የታመምሽ እኔ ውድ፣ ደሞ ያስመለሰሽ ነው የኔ ፍቅር። ይሄ ነገር ማ ከባኑ ጋይስ፣ ከባኑ ነው። ወይኔ ጉዴ፣ ወይኔ ጉዴ። ፈላ ማዋረድ ነው። ተዋረድ ነው ጋይስ፣ ተዋረድ ምን አሉ ጋይስ ሄርሜላ ታማ ሆስፒታል ገባች። አብርሽ ደነገጥ የሚያስተነግጥ ምን ነገር ምን ተገኘ? ይህን ይህን አብረሽ እየደነገጥ ወይኔ፣ አጠገብክ ቢኖር ኖሮ ልብቅ ነበር ያስማ አደርጎ ያውሮታ ወልዳ ያው ያለችበት እናቃለ። እሷ ብትኖር ትደገፍ ነበረ። ወይኔ ልቤ ነዶል። አረታው የላችው ረግታ ሆድጌስቶ ስጠኝ እኔማ ደብሮኝ ልክ ዩቱብ ስገባ ሄርሜላን አላየሁትም። ወይኔ ምን ሆና ነው ብዬ ከው የሮጤ ስገባ ሄርሜላ እየታማ ሆስፒታል ገባች አሉ። አብርሸ ደግሞ ደነገጠ። አሁን መደነገጡ እኮ ያየን ነው፣ አልደነገጠም። አቀፋት ምናምን ከዛ ደግሞ እያጎረሰ ነው እንደምታዩት። አረ እቺ ልጅ አታሰድባት ተው እናንተ። ቆይታችኋል ድራማችሁ ማለት ነው። እቺ ልጅ ባታሰድባት ግን ሄርሜላ ይ አንደኛ ሰው ነው የምፈልጎት ያለሽ፣ ከዛ ደግሞ የምረዳኝ ሰው የለም ትያለሽ። እኛ አለን ምረዳሽ እንረዳሽ አለ ምናምን ሰው የምረዳ ሰው አልፈልግም አለ፣ የምረዳኝ ሰው አልፈልግም አለ። ታዲያ ካብርሽ ምንድነው? ካብርሽ ምንድን ነው ትፈልጊ አንቺ? አሁንም ኮ ትዳር ይበጠበትሽ ነው እንጂ ያስተካከልሽ አይደለም። ባይዘው እንዲስተካከል ነው ከህይወቱ ወጣሽ አይደለ? አሁንም እኮ ከአንቺ ጋር ነው ሽሩሩ እያለሽ ነው፣ ጡጡ መግዛት ብቻ ነው ቀራ። አብረሽ የኔ አባት የኔዋ ማለት ነው። እና ሩት ምንድነው የምትፈልጊ? ግን ሄርሜላ ይሄ አብረሽ ነው የምትፈልጊ? ግራ ገባንኮ ውዶች። የሰላም ዋላችሁ አረንዶኮ የነዚህ አጣት ውስጥ እኮ ነው የሚያስገቡን። ጋይስ ሰላም ውድ የነዚ ቤተሰቦች እንዴት ናችሁ? ደህና ናችሁ? ይሄ እስ ጀምሩ ቪዲዮ ማለት ነው። ላይክ አርጉ እሺ ነው ውዶች፣ ላይክ አርጉ። ዛሬ በና ሄርሜላ መጥቻለሁ። ዛሬ እመጣለሁ ብያቸው አልነበረ ጠዋት ኤንዌስ መጥቻ አለኝ ማለት ነው። ለአንዳንድ ልጆች ማለት ነው አልመልስላችሁም። ለማንኛውም ብዙ ነገር የተናገራችሁ ነው ለእናንተ አልመልስም፣ ከዚህ በፊት ስለመለስኩ ማለት ነው። ኤንዌስ ሄርሜላያችን ማለት ነው፣ የኔ ውድ ማለት ነው። ታማ እንግዲህ ምንድን ነው፣ ከዚህ በፊት ምን ብያችሁ ነበር? አንድ ቀን በሆነ ቪዲዮ ያስታውሳለሁ ሰርቻለሁኝ። እንግዲህ ምንድን ነው ወይኔ በጌታ ገና የሚጨፍሩት አሉ አይደለ? እንደዚህ ነው የሚያስሩት። ባይዘው ገና የሚጨፍሩት ማለት ነው፣ ነጭ እንደዚህ እና ተመሳሳይ ስራ ሆነብን ማለት ነው። እና ሄርሜላ ላይ ከዚህ በላይ ባትሰደብ ይቅርብሽ፣ ማርያም ባትሰደብ ይሻለሻል። ሴትነትሽ ሴትነትሽ ዝቅ አድርገሽ ታመሽ ከሆነ ግዴታ ቪዲዮ መለቀቅ የለብሽ ሜን። ውድ የተሰደብሽ ነው ሴትነትሽ እያዋረዱ ልጆቹ ባትሰደብ ያርፍ ነው እንደ ሴት ልጅ። አላቅሽም አታውቂኝም ባይዘዌ ሁሉም አላቃቸውም ግን ወዳቸዋለሁ። እንደዚህ አይታችሁ የምትወዱ ሰው የለም ወዳቸዋለሁ። ሁሉም እኔ ባይዘው እና ሄርሜላ ታማ ሆስፒታል ገባች ተባለ። እንግዲህ ዘው ብዬ ሲገባ ታማለች። ያስመለሳት ነው የሚያስመልስ ነገር ምንድን ምን አይነት በሽታ ቢኖር ነው? እኔ ቆንጆ እኔማ ትልቅ ነገር እንዳለ ነው የሚሰማኝ። ጋዝ ከአብርሽ እንዳይሆን ተስፋ አደርጋለሁ። ከአብርሽ ይሆናል ብዬ አላስብም። ግን አብርሽዬ ምን ነው አልተረዳትም። አልገባም እንዴ የምትፈልገው እሱ እሱ አኮ አንተን ነው። እንግዲህ ዘንድሮ አንተ ነው የምትፈልገው ና ያስታውቃል። እኛ እናውቃለን። መረዳት አቃተ ከአብርሽዬ። እሱ አኮ አሁን ከአንተ ጋር መሆን ትፈልጋለች። እኔ በጣም የሚገርመኝ ተመልካች ጫና ስላበዛብሽ ነው እንጂ እርሜላ ባለፈው፣ ከዚህ በኋላ እኔ እና አንተ መቀጠል አንችልም ያልሽው ማለት ነው። ጫና ስላበዙብሽ ነው። አንቺ እውነት በራስሽ ህሊና ቢቶጭ ነው ዛሬ ታሚም ያለውኝ አንተ ጋር ስለተለያየው ነው። ምን ማለት ፍቅረኛሽ አይደለም እኮ ጓደኛሽ አይደል? ጓደኛሽ ደግሞ በስልክ ማግኘታችን ለምጅ አለውኝ ስሩ ጥሩ ስሜት ላንቺ ያለኝ ምንድነው? ይሄ ጥሩ ስሜት ምን? ጓደኛ ማለት ምንድነው ላንቺ? እንዴ ሩታ፣ ምን ይሰማታልሽ? አንቺ እንደዚህ ያልሽ ሩታ ምን ይሰማታል? እውነት አንቺ የእነሱን ትዳር አንድነት ትፈልጋለሽ? እኔ ባየሁ ነው። በነገራችን ላይ ይሄ ድራማ ነው። ባይዘው ባየሁ እናገራለሁ። ገባችሁ? ድራማ ነው ይሄ። ለምን መሰላችሁ? ባለፈው እኛ እሷ ልብስ ለብሳ ይመጣችሁ አርግዛለች ብለን ቪዲዮ አልሰራንም። አይዳ ነው ጋይስ፣ ከኛ ነው የሚቀበለው። አይዳ ባይዘው፣ ከትም የላችሁ ምንም እውቀት የላችሁ። እውቀት ቢኖራችሁ ልንገራችሁ እውነት፣ አይዳ ቢኖራችሁ፣ በልጅ ሕጻን ሳምንት ያልሞላ ሕጻን ላይ ድራማ አይሰሩም። ይሄ ነው እውነታ። መቼም አይዋጥላችሁም። አንዳንድ ልጆች ማለት ነው አይዳ ቢኖራችሁ የራሳቸው በራሳቸው አይዳ ቢመጡ ሌላ ነበር የሚሰሩት፣ ግን በየጊዜ ወለደች፣ ሰረቀች። ኧረ ጌታ ሁ ግስት ውስጠኝ እና ይደብራል። በቃ ማለት ይደብራል። ሄርሜላ የተሰደብሽ እኮ ነው። እንዲህ ምን ሆነሽ ነው አንቺ? ለሴትነትሽ ክብር የለሽም። አርግዘሽ እንኳን አርግዘሻል። አራት ነጥብ በቃ ካላስ ይሄ ጌታ ሆ ትግስቱን ስጠኝ። በአጭሩ ባጭሩ እኔ ከማን ታረክስ የምናውቀው ነገር የለም። ይሄ ነገር ግን የሩታና የአብርሽ ሕይወት ያበላሻል እንጂ የሚያስተካክል ነገር የለም። እንደ ባለትዳር ነው አንቺን አቀፈ የተላላሰው ምናምን፣ በጀመራም ኮ ተናግረናል። ባለትዳር እንደሆነ ታቋለሽ። ምን ያለጣጥፍሻል? ዛሬ ማናገርሻለሁ እንዴ። እኔ ቀልድ አላውቅም እንዴ፣ የእውነት እኔ በጣም የምናደደው ለምን እንደሆነ ታውቃላችሁ? ለቢዝነስ ብሎ የሚሰደቡት ይሄ ቪዲዮ እኮ ለነጌ ተቀማጭ ነው። ነገ ሌላ ትኖርሻል፣ መቼም ካብረሽ ጋር ትኖሪ። የእውነት ተመልካች ራሱ እየሰደበሽ ነው፣ ድሜሽ ልክ። ካብረሽ ጋር ብትኖሪ እየሰደበሽ ነው ድሜ ልክሽ። ይሄ ሚዲያ ላይ የምትቆይ ማለት ነው። አንዴ ተመልካች ከያዘሽ ያዘሽ ነው፣ ዝቅ ባታረግ ራስሽን። የእውነት አርግዛ ነው ጋይስ ታመምሽ እግዚአብሔር ይማርሽ፣ ምህረቱን ይላገልሽ። በይመም አልቀልድም። በነገራችን ላይ ይመም ከባድ ነው። ይማርሽ ግን፣ እንዴት ነው ሰው ከጓደኛ ጋር ተለያይቶ፣ በጸብ አይደለም በሰላም ነው የተለያዩ። በጸብ ቢሆን ኦኬ ትንሽ ምን ያናድዳል ምናምን። አንቺ እኔ ቆ ጥያቄ ያለኝ ጋይስ፣ ጥያቄ ያለኝ ከአብርሽ ጋር ስንት ዓመት ኖረሽ ነው መለየቱ የከበደሽ? ከብዶኛል፣ ከአንተ ጋር ከተለያየሁ በኋላ ከብዶኛል ያልሹ። ስንት ዓመት ነው ኖርሹ? ለሶስት ወር ነው ለሁለት ወር ነው

አረብ ጌታ ወን የማይመስል ነገር። እኔ ሰው ሲያወራል ውድም በዚህ ማለት ነው። ለዛ ነው እንደውም ብዙ ጊዜ የሆነ ጊዜ ሩታ እንደዚህ ለምትሆናለሽ ብዬ ስለተናገርኩ ጥላቻ ማስላቸው ሲሰድቡኝ ነበረ ማለት ነው። እኔ ቅርታ አድርጉልኝ ሄርሜላን ወዳታለሁ፣ ግን ትክክል አይደለችም። በቃ የተሰደበች እኮ ነው ራሷን ማስከበር ያለባት ራሷ። ይደብራል። በቃ እንዲ ዝሙት አታስተምሩን። ለነገሩ ማንት ይማራል ከእናንተ። ሆ የእውነት ያስጠላል። በቃ በጣም የሚያስጠላል። ሚዲያ ላኮናለሽ ማለት ሮጦ እኮ ሰው ከአብርሽ ጋር ነው የሚያገናኝሽ አይደለ እንዴ? ለምንድን ነው ስራት ማትዥ? እነሱ አንድ ሴቶች ላይ መጫወት ጀምረዋል። በሩታ ስንት አመት እንደተሰራ እናውቃለን። በሩታ ቢዝነሳቸው ሲያጣጥፉ ነበር። ከሩታ ውጭ ቪዲዮ አብርሽ ሰርቶ ያውቃል ከወለደች ራሱ ንገሩኝ። አሁን አሁንማ ሉሉ እውነት ነው። ጌታን ቪዮ የለም ያለ ሩታ እውነት ነው። ይህም በፊትም እናውቃለን በእርግጥ ሮጦ ሩታ ጋ ነው ቪዲዮ አይሰራም። አያችሁ በራሱ ቪዲዮ ለቆ ያውቃል? እግዚአብሔርን እውነት ይደብራል። በሴቶች አትጫወቱ። በእርግጥ እንደዚህ አይነት ግርግር ነው ሰው የሚያየው እና ኤርሜላ ወደ ራስሽ ተመለሽ ኤርሜላ በአጭሩ አርግዛለች። ጋይስ አርግዛለች። የአብርሸ ድንጋጤ ነው ገረመኝ። የእኔ የገባኝ ነገር የለም ምንድን ነው ያለ ነው። ኤንዌስ ጋይስ ወሬ ያበዛባችሁ ከአጠፋ ይቅርታ። እኔ ስለተሰማኝ ነው የተሰደበች